በቅናት በመቀኝነት ነው የሚመጣው። ልጆችህ የተሻሉ ስለሆኑ በትምህርታቸው፣ በደርሳቸው፣ በቁርአናቸው ላይ ጎበዝ ስለሆኑ አለያም አንተም ከባለቤትህ ጋር ሰላም ቤትህ ስለነበር በሰላም ወጥተህ በሰላም ስለምትገባ ስራህ ላይ ጠንካራ ስለሆንክ በቤታቸው ያለው ፍቅር ሞሐባ፣ አንድነት፣ መግባባትና መስማማት ሌሎቹ ሰዎችን ሲያስቀናቸው ወደ ቅናት ሲጋብዛቸው የሚመጡ ጥቃቶች ናቸው። ይሄ ሂስድ የሚባለው ማለት ነው። ታዲያ እንደዚህ አይነት ምልክቶችን እንዴት አድርገን ማወቅ እንችላለን? ያ ቤተሰብ የሂስድ ተጠቂ ሆነ። አንደኛውና የመጀመሪያው ምልክት ያ ቤተሰብ አይስማማም። የመስማማት ችግር ቤት ውስጥ ይፈጠራል፣ ይከሰታል። ይህም የሚመጣው ከጊዜ በኋላ ነው። ለምን ቢባል ባል ከሚስት ጋር አይስማማም፣ ሚስት ከባሉ አተስማማም፣ ልጆች ከወላጆቻቸው ጋር አይግባቡም፣ አይስማሙም ያለ ምንም ምክንያት። ለዚህ ምንም ምክንያት የለውም ጥሩ የነበረ ተግባቦት ከጊዜ በኋላ እየሻከረ ይመጣል። አንድ ሁለተኛው ምልክት ያ ቤተሰብ ውስጥ ሀዘን በጣም ይበዛል። በጣም ትካዜ፣ ሀዘን፣ ደስታ መራቅ፣ ወላ ቤት ውስጥ እርስ በእርስ የማያወሩበት ጊዜያቶች እየተፈጠሩ ይመጣሉ። በቃ ልጅ ከአባቱ አያወራም፣ ወይ ከእናቱ ጋር ብቻ ይሆናል፣ ወይ ከአባቱ ጋር ብቻ ይሆናል። አሊያም ከማንም ጋር በቃ መራራቂ በአንድ ጎጆ ውስጥ እየኖሩ ይራራቃሉ። ተቀራርቦ ማያወሩም። ሐዘን ብቻ ቤት ውስጥ ይገባል። እዛ ቤት ውስጥ ደስታ፣ ሳቅ የሚባል ነገር እየናፈቀ ይመጣል፣ እየራቀ ይመጣል ማለት ነው። ለዚህም ምንም ዓይነት ምክንያት አይኖረው ለሐዘኑበት ደስታ ለራቃቸው የሚያስቀምጡት ይህ ነው ብሎ የሚናገሩት ምክንያት የለም። ሶስተኛው ምልክት ህመም ነው። ልጅ ይታመማል። አንዱ ሲድን አንዱ አንዱ ሲድን አንዱ አንዱ ሲድን አንዱ ይተካካሉ። የህመማቸው ነገር በሕክምና ሲታዩ ደግሞ ይህ ነው የሚባል ህመም የለባቸው። አንዱ ሲድን አንዱ ህመም በጣም አዛ ያደርጋቸዋል። አራተኛው ምልክት የቤተሰብ ውስጥ እንቅልፍ በጣም ይበዛል። ፍላ ዱካክ አባት ስራ ላይ ያለው ሞራል እየደከመ ይመጣል። እለት ከእለት ለስራ ያለው ፍላጎት እየደከመ ይመጣል። እናት ቤት ውስጥ ያለውን ነገር ላይ ያላት ነሻጣ፣ ልጆቹ ላይ ያላት ታርቢያ እየደከመ ይመጣል ልጆች በቁርአን ያላቸው ነሻጣ ለትምህርት ያላቸው ሞራል እየደከመ ትምህርት እያስጣላቸው በቃ ቤት ውስጥ እንቅልፍ ብቻ ወደዚህ ህይወት ውስጥ እየተቀላቀሉ ይመጣሉ። አምስተኛው ምልክት ቤት ውስጥ መጥፎ ሽታዎች መሽተት፣ ከየት እንደሚመጣ አይታወቅ። ምንም ቢጨሽ ምንም ቢደረግ ምንም ቢደረግ ያ ሽታ ከቤት ለመጥፋት አዛ ያደርጋቸዋል፣ ያስቸግራቸዋል። ስድስተኛው ምልክት እዛ ቤት ውስጥ ይሁን አሊያም ግቢ ውስጥ እነሱ የሚኖሩበት ግቢ ውስጥ ነፍሳቶች አዛ ያደርጓቸዋል። የተለያዩ ነፍሳቶች ይመጣሉ። አንዱ ሲሄድ አንዱ ሌላኛው ነፍሳት ይመጣል። አንዱ ሲሄድ አንዱ በነፍሳቶች አዛ ይደረጋሉ። ይሄም የሚሆነው እነሱ ጋራ ብቻ ነው። ጎረቤቶቻቸው ጋር ግን የዚህ አይነት ነገር አይታይም። እነሱ ጋራ ብቻ በነፍሳት አዛ ይደረጋሉ። ሰባተኛው ምልክት ይሄ ቤተሰብ በረካ የሚባል ነገር ይርቀዋል። በረካም በምንም በረካ የለም። በሚበሉት ምግብ ላይ በረካ የለም። በሚሰሩ ስራ ላይ በረካ የለም። በአፊያቸው ላይ በረካ የለም። በሳቃቸው በደስታቸው፣ በፍቅራቸው ላይ ምንም አይነት በረካ የሚባል ነገር የለም። በረካ ይሄን ቤተሰብ ይርቋል። እንግዲያው የወጪ መንገዳቶች የወጪ የተለያዩ ቀዳዳዎች እየበዙበት ይመጣሉ። አባት ወጪ ወጪ ወጪ፣ በዛ በዚህ ወጪ የሚያስወጣው ነገር ይበዛበታል። ስምንተኛውና የመጨረሻው ወደ ቤት ሲመጣ ከውጭ ከስራ ቦታ ወደ ቤት ሲመለሱ ቤቱ ይጨንቃቸዋል። ያ ቤት ይከብዳቸዋል። ከቤት ሲወጡ ሰላም ይሆናሉ፣ ወደ ቤት ሲመለሱ ደግሞ ቤቱ ይከብዳቸዋል። እነኚህ ምልክቶች እዛ ቤተሰብ ውስጥ ሂስድ አሊያም ቅናት የሚባለው ነገር ተጠቂ ከሆኑ የሚታዩ ምልክቶች ውስጥ ዋነኛዎቹ ናቸው። ሌሎችም ምልክቶች አሉ። ታዲያ አንድ ቤተሰብ ውስጥ የዚህ አይነት ምልክቶችን ከታዩ ምን አይነት መፍትሄዎችን መወሰድ አለበት? አንደኛው የመጀመሪያው ቤት ውስጥ ቁርአን መክፈት ቤት ውስጥ ቁርአን መቅራት ወደ ቁርአን መመለስ ከቁርአን ጋር መታረቅ ከቁርአን ያራቃቸውን ነገር ማስወገድ። ቁርአን ችግራቶቹን እንዳለ ይፈውሳል። በቁርአን ውስጥ አፊያ አለ፣ በቁርአን ውስጥ ሰላም አለ፣ በቁርአን ውስጥ ደስታ አለ፣ በቁርአን ውስጥ ሀብት አለ። ሁሉም ነገር ያለው ቁልፍ ቁርአን ጋር ስለሆነ ወደ ቁርአን መመለስ አለባቸው። በተለይ ቤት ውስጥ ሱረቱን በቀራ በደንብ ሊከፈትና ሊቀራ ይገባል። ሁለተኛው ማድረግ ያለባቸው ነገር የተቀራበትን ውሃ እቤት ውስጥ መርጨት ብኢዝኒላህ ተዓላ። ይህም ለዚህ ችግር ትልቅ የሆነ መፍትሄ ሆኗል። ሦስተኛው መደረግ ያለበት ነገር ቤት ውስጥ የተለያዩ ተስዊሮችን፣ ፎቶዎችን ማስወገድ። ምክንያቱም ፎቶ ያለበት ቤት ውስጥ አረሱል አለህ ሰላቱ ወሰላም እንደነገሩን ውሻና ፎቶ ያለበት ቤት ውስጥ መላይካ አይደርስም፣ አይገባም ብሎናል። ስለዚህ ያን ነገር ማስወገድ ያስፈልጋል። አራተኛውን የመጨረሻ መደረግ ያለበት ነገር ውስጥ የቤተሰቡ አካል ወላጆች የሚሆኑ ልጆች የሚሆኑ በጠዋትና በማታ አዝካሮች መጠንከር ያስፈልጋል። የጠዋትና የማታ አዝካሮች ለብዙ ነገር ፋይዳ ነው። ከእነኛ ውስጥ ብስሚላህ እለ ላየሩ ማስሚንሸንፍልዶላፊሰሙሰሚ ጠዋትና ማታ ከምንላቸው አትካሮች ውስጥ ናቸው። ሱረቱል ፈለቅ ሱትና ከጠዋትና ከማታ አትካሮች ውስጥ ናቸው። እነኚህ ነገር ቤትህን ይጠብቅልሃል፣ ልጆችህን ይጠብቅልሃል፣ ትዳርሽን ይጠብቅልሻል። ይህን ነገር ምናደርጉ ከሆነ በህክምና መፍትሄ በኢድንላይ ተዓላ ይስተካከላል። ከዚህ አለፍ ሚል ከሆነ ደግሞ ወላጆች አልያም በራሳቸው አልያም ሸርዒ የሆነ ሩቃ በሚሰጡ ወንድሞች እገዛ ቢወስዱ ደግሞ፣ በራሳቸው ማይስተካከል ከሆነ ያ ሚንባቢል አውላ ይሆናል። በራሳቸው ያ ነገር ማስተካከሉ ግን በላጭ እሱ ነው። በዛ ካልመጣላቸው በወንድሞች በእህቶች እገዛ መውሰድ። በእነኝ መንገዳቶች እነኝን ሂስዶችን አሁን ያልናቸውን በአላህ ፍቃድ ማስወገድ ይቻላል። አላህ ከሐሲዶች ሂስድ፣ ከሴረኞች ሴራ፣ ከሸያጢኖች ትንኮሳ አላህ ረብል ዓለሚን አላህ ይጠብቀን።